ትንሽ ጠፎ ባይዘ አሞኝ ነበር የምር ማለት ነው። ታይፎይድ እና ችግር ችግሩ ለአምስት ዓመት ይቆያል አለ ዶክተሩ። ታይፎይዱ ይጠፋል አለ እሱ ጋር አለመተዋወቅሽ እኔ ራሱ ይገርመኛል። አረጋ በሉ ልጅ ነኝ። ፍቅር አንዴ አለኛ ጋር ፍቅር በጣም እንዴ ሰፊና ጥልቅ ነው። ሞደዴ እመኝኝ፣ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው? አትልፊ፣ ማመኑ ይቀላል። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እንዴት ናችሁ? እኛለን እግዚአብሔር የተመሰገነ ይሁን። ደህና ናችሁ ወይ? ጠፍታችኋል። ደግሞ ሰው ሲጠፋ ትፈልጉት። የምር በቃ እየታዘብኳችሁ ነው። አሁን ከሆነ በቃ ስጠፋት ፈልጉኝም ምናምን ምንድን ነው የምር ምንድን ነው። ብቻ ደህና ናችሁ ወይ? እንዴት ነበረ ሳምንታችሁ? እንዴት አለፈ ኛ ጋር እግዚአብሔር ይመስገን በጣም አሪፍ ነበረ። ዛሬ ደግሞ በዕለተ ሰንበት በሁድ ጥሩ ዜና ለእናንተም ለማገኛቸውን ሰዎች ይዤ ይበጥች ያለው ማለት ዛሬ አዲስ ሰው አስተዋውቃችኋለው። በባለፈው ቪዲዮ ላይ ታችኋል። ኪንሲ ረብሽ ረብሾ ደግሞ ይቅርታ ጠየቀ። ያው የሰው ልጅ ደግሞ ከይቅርታ በላይ ምንም የለምና ይቅርታ ስጠይቅ ይቅርታ ድርገንለታል። ያው እናንተም ደግሞ ታይ አታኩርፊ፣ ማኩረፍ ጥሩ አይደለም ብላችሁኛል። እኔ ደግሞ ያው የመልስ ምትም ያስፈልገዋል ብዬ ነበረ። ላደረገኝ ነገር መካሻ፣ ይቅርታ የሆነ ነገር ማድረግ አለበት ብዬም ነበረ። እናንተ ግን ያው ምንድነው፣ በቀልም ምንድነው እንደ የሚባለው ቂም መያዝም ጥሩ አይደለም ብላችሁኛል። ስለዚህ ደግሞ በቃ እኔ ደግሞ የእናንተ ቃል አከብራለሁ እና ያላችሁኝን ነገር በሙሉ ስለምሰማችሁ በቃ ሁሉንም ነገር ትቼዋለሁ። ይቅርታ አድርጌ አድርጌለት ነው ትቼዋለሁ፣ ሁሉንም በቃ። እና ዛሬ ሁሉንም ነገር እረስቼ በአዲስ መንፈስ በአዲስ ቪዲዮ ነው ተመልሼላችሁ የመጣሁት። ዛሬ አንድ ሰው አለ፣ አንድ ሰው ይዤላችሁ እመጣለሁ። ከዛ ደግሞ ቤኪም አለ፣ ሁለት ሰዎች አሉ። ዛሬ እነዚያን ሁለት ሰዎች የማይተዋወቁ ሰዎች ናቸው፣ እናስተዋውቃቸዋለን ዛሬ ያችኛዋ ሰው ማን መሰለቻችሁ? እናንተ ማይታችኋት አታውቁም። አዲስ ሰዓት ግን ከኔ ጋር ቤስት ፍሬንድ ነን። በጣም መወዳት በጣም የምትወደኝ ብቻ፣ በጣም የምንዋደድ ጓደኛ ሞች ነን እና ከሆኑ ከሆኑ አመታቶች በፊት አንድ አመት ትምህርት ቤት አብረን ተምረን ነበረ እና በጣም ክሎዝ ነበርን በጣም ማለት ነው እና በሆነ አጋጣሚ ባህርዳር መጣ ይዘው የባህርዳር ልጅ አይደለችም ግን ደግሞ በሆነ አጋጣሚ ባህር ዳር መጣ አንድ ዓመት አብረን ክላስ ተምረን ነበር። እና በቃ የሆነ አንድ ዓመት ሁላ የምንተዋወቅ አንመስልም ነበረ፣ በጣም ነበር ክሎዝ የነበር ነው። ከዛ ግን እዚ የመጣችበት ነገር ተስተካከለ እና ወደ ሀገሯ ተመለሰች። ከዛ ከብዙ ጊዜያት በኋላ ያው የሰው ልጅ የሚገናኝበት ነገር አይታወቅም። እና ዩኒቨርሲቲ እዚ ሀገር ደረሳት እና ባህር ዳር መጣለች። ሶ ባህር ዳር ነው ያለችው። እና ከመጣሽ ብዙ ጊዜ ሁኗታል። ግን በቃ ምንድነው የሰው ልጅ ሲራራቅ ማለት ነው የሆነ እዚህ ካጠገባች ያለውን መጥፎውን ነገር ምናምን ለማስተካከል ነው እንጂ የምትታገሉት፣ የሆነ እርቆ የቆየን ሰው ለማግኘት ትንሽ የሆነ እኔ ሰነፍ ነኝ መሰለኝ ብቻ አላውቅም። ከመጣሽ ብዙ ጊዜዋ ነው ግን አልተገናኘንም ነበረ። ዛሬ ግን እንደምንም ነገሮችን እኔም እሷ ማመሻሽተን ለመገናኘት ወስነን ዛሬ ልንገናኝ ነው። ሰው ከተገናኘን አይቀር ደግሞ ለምን ቤኪንም አላስተዋውቃትም። ወይዘወይ እሷ ሌላ ቦታም እያለች ምናምን እዚህም ከመጣች በኋላ እንደዋወል ነበረ፣ በደንብ ስልክ ላይ በደንብ እናወራ ነበር። እና ስለ ቤኪ ምናምን ታውቃለች? በፊትም ስለነበረንም ግንኙነት አሁን ላይም ስላለንበት ነገር ምንድን ነው። ሲጀመር የኛ ነገር የዓለም ሚስጥር ነው። ሚስጥር አይደለም የኛ ነገር ማለት እሷ ደግሞ የኔ በጣም ቤስት ፍሬንድም ስለሆነች ብዙ ነገሮችን ታውቃለች። ዛሬ ላይ ደግሞ የማታውቀውን ሰው በአካል ላገናኛትና ላስተዋውቃት ነው። ለእኔም ካየዋት ብዙ ጊዜ ነው፣ ሜይ ቢ ላንተዋወቅ ልንጠፋፋውላ እንችላለን። የምሬን ማለት ነው። በጣም ብዙ ጊዜ ይሆኖናል። ሰባተኛ ክፍል ሰባት ሰባት ነው፣ ሰባተኛ ክፍል ነበር አብረን የተማርነው የነበረው እና ግን አሁን ላይ ደግሞ መልሰን ስንገናኝ በቃ ምናልባት መልካችንም ምናምን ላንተዋወቁሉ እንችላለን፣ ግን ያው ፎቶ ምናምንም ስለምንላላ ስለምናወራ በደንብ ሚዲያ ላይ ምናምን ሷም ታየኛለች፣ እኔም ስለማያት ያው ላጠፋኝ ትችላለች። ብቻ ግን እስኪ ላግኛትና ያለውን ነገር ደውዬ ላታለሁ። ያው ባህር ዳር ከመጣች እንዳልኳችሁ ቆይት ትብላለች፣ ሀገሪቷን በደንብ ለምዳታለች አለች ብዬ አስባለሁ። ብቻ እስኪ ስምጣና ደግሞ እሷ ጋርም ያለውን ነገር በደንብ እናወራለን። በቺ ደግሞ ከመጣ በኋላም በደንብ አስተዋውቃችኋለሁ ምናምን እና ሁሉንም ነገር እስኪ አብራችሁን ቆይታችሁ እዩ።

እስኪ ሰላም ባቸውሽጋቢ ረፊት ብታፋጥጭ እያልኳቸው ነበረ በ ከተገናኘን በጣም ብዙ ጊዜ የሆነች በጣም መወዳት ቤስት ፍሬንድ እንዳለችኝ እሷን እየጠበኩኝ ነው። ያውመሽ እርግጥ ጸባይሽ ጥሩ ነው። ማይሆን ማሆን ነገር አትናገሪኝ፣ ግን ካሜራ እንዳለ ቀድሜ ላስጠንቅቅሽ። እስኪ ሰላም ባያቸዋ። ሰላም እንዴት ናችሁ? የተከበራችሁ የእነሱ ፋሚሊዎች ያእኔ ካሜራ ላይ ብዙም እያፈረች ነው። አይ በነገራችን ላይ አታፍርም። ቤተሰቦች የምታፍር ምናምን በስሎቹ እንዳይሆን በጣም ናት የቤታችን ጉድ። ግን አንቺ ማርያ ምን የምር ግን አምሮ ብቻ ኪማ አለ ደስ ብሎኛል። በስልክም ታውቂዋለሽ ከዛ እኔና የኔና አንቺ ቅርበት በጣም ክሎዝ ሆነን ሳለ አንቺ እሱ ጋር አለመተዋወቅሽ እኔ ራሱ ይገርመኛል። አለመተዋወቅ እኔ አይ፣ በነገራችን ላይ አሁን ላይ እኔና ቤኪ እህትና ወንድም ነን። ማለት ያው ታውቂያለሽ ያለውን ነገር ግን ላውቀው እፈልጋለሁ። ያው እኔና እሱ አሁን በደንብ በደንብ ጓደኛሞቹ ሆናል። ልክ እንደኔ እና እንዳንቺ ማለት ነው። አንቺን ደግሞ አስተዋውቅሽ እና ሁላችንም አብረን አይ የምሬን ነው። ግን ብቻ ዛሬ የሁልሽ ካሜራ የሚጅበት የመጣሁት ምክንያት ምንድን ነው? ቤኬ ላስተዋውቅሽ ፈልጋለሁ። እውነት የምሬን ነው እና አንቺንም ደግሞ በጣም በጣም የቅርብ ጓደኛዬ ናት እንዳልኳችሁ። ናን ከተገናኘ በጣም ብዙ ጊዜ ሰባተኛ ክፍል እያለና አሁን አስቡት። አይ ብንቆጥረው ውድሜ ያለ ማሳወቅ ነው ግን፣ እንደምታየው ያው እዩ ልጅቷን፣ ይዟት ምን ያክል ትንሽ እንደሆነች። እኔም ገዝፌ ነው እንጂ እንደሷ አጻኝ እባካችሁ፣ ትልቅ አለምሳል አይ፣ ብቻ ወደ ቤት ሰዎች ስላገኘዋት በጣም ደስ ብሎኛል። እና ቤኬን ደግሞ አስቆየን፣ እዚህ ፀሐይ ላይ ቶሎ ቢመጣ ጥሩ ነበር። ያው ወንድ ልጅ ነው የሚጋብዘው፣ ቶሎ በመጣና የሆነ ቦታ በወሰደ ብቻ። እስከሚመጣ ድረስ እኛ የሆድ የሆዳችንን እያወራን እናንተ ደግሞ አብራችሁን ሆነ። አይኔ አማመን አልቻለም። አይ ግን የምሬ እኔ ግን የምሬ ነው፣ ትቀየራለሽ ብዬ ጠብቄ ነበር። ግን ላይክ የተወሰነ ትንሽ ወፍረሻል እንጂ እንደድሮ ነሽ

ኖርማሊ አስራ ሁለተኛ አልኩሽ ነው ከሆንኩ በኋላ ነው በጣም መወፈር ይጀምራል። ምን እንዳገኘው ምንም አላወቅኩም። በቃ ደርሼ የሆነ ሰዓት ላይ ቀየር ጀመር። ቆይ ትነግሪኛለሽ ምክንያቱን። አንቺ መቀየር አለብሽ

በቤቴ ብዙ ነገር ለማውራት እንዴት ናችሁ ውድና የተከበራችሁ ቤተሰቦች፣ በሀገር ውስጥ በውጭም ያላችሁ ሁላችሁ ያላችሁ በሰላማችሁ። ትንሽ ጠፎ አሞኝ ነበር፣ የምር ማለት ነው ታይፎድ እና ችግር ችግሩ ለአምስት ዓመት ይቆያል አለኝ ዶክተሩ፣ ታይፎዱ ይጠፋል። የምር አምስት ዓመት የሚቆይ ችግር ሲለኝ ኖርማል ነው። ሀያ ምናምን ዓመትም አብሬ ነበር። ትንሽ ዓመት ነው ቶሎ ይለፍልህ ማ እኛም ደግሞ እንዲያልፍልና ለሱ ሲዘንብ ለኛ ደግሞ የምር ግን፣ ማለት ነው እኔ ዶክተር ማለት ትሪት ሲያደርግ ነው የማውቀው፣ እና እኔ የመረመሪ ዶክተር ግን ከባድ እንዲ ምን ሆነ ነው ምናምን ማለት ታይፎድ እንደሆነ ነገረኝና፣ በምንድን ነው የሚመጣ ሰ በተበከለ ምግብና ውሃ ሲለኝ ሳስታውስ የሆነ ቀን

ባህር ዳር መጣች። ባህር ዳር ከመጣች ሬ የተወሰነ ጊዜ ቆይታለች ግን አልተገናኝ አግኝቻት አላውቅም። ባይዘዌ እንግዳ ምናምን በዚህ አጋጣሚ ለፋሚሊዎችም ተናገርኩ፣ እሷና ምናችሁ እንዳትል። እኔ በጣም ብዙ ቀን እንገናኝ ብያታለሁ፣ በጣም ብዙ ቀን እና እሷ ግን ቢዚ ነኝ፣ ዛሬ ቀጠሮ አለብኝ፣ ፕሮግራም አለኝ። ቻ ምን እንደምሰራው ላዝቅ። ከማ እንግዲህ ከዚህ በኋላ አሳ ነው ጣ በቤቴ ማለት ነው ይኸውላችሁ፣ ውድ ቤተሰቦች ሁለቱም አያስፈልጉም። እኔም ብቻ ስሙኝ እሺ፣ የምሬን ነው። እዚህ በኋላ አላገናኛቸውም በቃ። እኔ እስኪ አሁን ለአንተ ስንት ነገር አላደረኩት ነው

ቅድም ሰላም ብያቸዋለሁ እና ውድ የእነሱ ፋሚሊዎች እንዴት ናችሁ? የዩቱብ ቻናልን በጣም እከታተላለሁ እና ኮሜንት ላይ የምትሰጧቸው ነገር ፊድባክ ምናምን ነገር በጣም ደስ ይላል። ፖዚቲቭ ናችሁ ምናምን እና ያው ከዚህ በኋላ አብሮነታችሁ አይለየን እንበል።

ይቺ ጓደኛ አይደለችም። ሂዱ፣ እንደውም አታስፈልጉም። ሁለታችሁ ውጡ፣ እውነት አያስፈልጉም። ይኸውላችሁ ይህ ቪዲዮ አታስፈልጉም። ይኸውላችሁ፣ ውድ ቤተሰቦች፣ ለማንኛውም የዛሬው ቪዲዮችን ይሄንን ይመስል ነበር። እነሱ አያስፈልጉም። እወዳችኋለሁ። ቻው።